ና አሜን አሜን። ናሆም ናሆም፣ የት አለ ናሆም? ናቲ፣ የት አለ ናቲ? ናቲ የሚባል መንፈስ ቅዱስ በስማቸው ያወጣው ወደዚህ ጋር አምጧቸው። ናቲ፣ ቤቲንም እናት ወይ አባት ይዞ የቆመ እዚህ ጋር አስገቢው። ቤቲ ቤቲ ኢየሱስ ክርስቶስ ሁሉ ጉባኤ በሙሉች ወደዚህ ይዘጋጤ። በዚህ በእርሜሎ ከተማ በፕላንቴኖች ላይ ወጣ የጨለማ አዋጅ ተገለበጠ ይሆን፣ የተገለበጠ ይሆን፣ የተገለበጠ ይሆን። በቀል የወጣ የጨለማ መንፈስ አፍርሽዋለሁ አፍርሽዋለሁ። ሰላም ሰላም የሚል ድምፅ እሰማለሁ። ሰላም ሰላም የሚል ድምፅ እሰማለሁ። ሰላም! ኦ መንፈስ ቅዱስ! ኦ ጌታ! በስራ ላይ ነው ወገኖች፣ ስለ እግዚአብሔር እልልታ ካላችሁ ሰዎች እድሜያቸውን በአጭር ለማስቀረጥ የወጣ የጠልቀ መንፈስ የተገለበጠ ይሁን! የተገለበጠ ይሁን! የተገለበጠ ይሁን! የተገለበጠ ይሁን! እጄን የጫንኩባቸውን ልጆች ይዛችሁ ወደ ውስጥ ግቡ! ትጥልላቸው ወደ ውስጥ ግቡ! ኢየሱስ አዋጁ ፈረሰ ናፈሳ ፈረሰ። በኢየሱስ አዋጁ ፈረሰ። በኢየሱስ የኢየሱስ የደሙን ምልክት የደሙን ምልክት በላያቸው ላይ አስቀምጣል። የደሙን ምልክት አስቀምጣል። የደሙን ምልክት አስቀምጣል። የደሙን ምልክት አስቀምጣል። ሻላጋዶና ባጋዳና ማክራ ባጋዶ ዘይት የተቀበው ወደ ውስጥ አስገቧቸው እሳት በኢየሱስ ክርስቶስ። ኤላ ካፋዶና ማክሬዲያ ማንታ በኢየሱስም አዋጁን ገልብጨዋለሁ አዋጁን ገልብጨዋለሁ። አዋጁን ገልብጨዋለሁ። አዋጁን ከልጆቻቸው ላይ ገልብጨዋለሁ። አዋጁን ከልጆቻቸው ላይ ገልብጨዋለሁ። ሳኬል ብራዳ ሳካትራ ዲካቦራ ዳጋባላ ባሪያስ ዳዊት ዳዊት ከሚል ስም ጋር የተገናኘ ነገር ይሄን ድምፅ እሰማለሁ። ዳዊት ዳዊት ዳዊት ዳዊት የሚል በጌታ በኢየሱስ ክርስቶስ ስም እህ ቶሎ እህ ስማቸውን መጠራ ሰዎች ቶሎ ቶሎ ወደዚህ ጋር ካወጡ ልኝ፣ በኢየሱስም አዋጁን ገልብጬዋለሁ አዋጁን ገልብጬዋለሁ። ከአብ ምናምን ጋር የሚልም ስም እንደዛ አይነት ነገር እሰማ ደገማቸው በጌታ በኢየሱስ ስም አሳልፏቸው፣ የተጸለየላቸውን አስገቡ። እግዚአብሔር ጣልቃ ገባላቸው፣ እግዚአብሔር ጣልቃ ገባላቸው። በኢየሱስ ክርስቶስ ስም የኢየሱስን የደሙን ምልክት በግንባራቸው ሊያስቀመጥኩ፣ በግንባራቸው ሊያስቀመጥኩ። የተጸለየላቸውን አስገቧቸው፣ አሳልፏቸው። መንፈስ ቅዱስ፣ ክብር ለስሜ ይሁን፣ ክብር ላንተ ይሁን። መንፈስ በእነዚህ ልጆች በጥበብ ያድጉ፣ በሞገስ ያድጉ፣ በጤና ያድጉ፣ በሰላም ያድጉ በደስታ ይደጉ በኢየሱስ ስም። ባይ ዘ ዌይ አልታሰበም። አያችሁ መንፈስ ቅዱስ እንደ ብሬኪንግ ነው ጣልቃ የገባው። ለመንፈስ ቅዱስ እስቲ እልልታ፣ ጭብጨባ ጉባኤው። ለመንፈስ ቅዱስ እልልታ አብዙለት፣ ጭብጨባ ክብር ስጡት እስቲ ለጌታ ጌታ

በእናቶች ላይ በአባቶች ላይ የወጣ የትኛውም የጨለማ መንፈስ የተገለበጠ ይሁን የተገለበጠ ይሁን የተገለበጠ ይሁን፣ የፈረሰ ይሁን። ድንገተኛ ሞት ከልብቻለሁ። ድንገተኛ አደጋ ከልብቻለሁ። ከፈርስ ሻካርቴላ ብራካ ባንታ ክሮሆ ጎዶነ ሞታ ኢላ ካርቴ ባሳ ካትራ ዲያ ባንታ አንድ ነገር እኔ አደርጋለሁ በእምነት የትኛው ድንገተኛ የጨለማ አሰራር የጨለማ አዋጅ፣ ይህም ወንበር ስገለብጠው ሦስት ጊዜ ተገለበጠ ትላላቸው። አንድ ሁለት ሦስት። በሀይ ለመጨረሻ በሎስ ለመጨረሻ በሎስ ለመጨረሻ በሎስ ለመጨረሻ በሎስ በሀይ ልጆቹ ተገለበጠ በሎስ